ቡካዮ አዩንካ ተሜዳዊ ሳካ እንደ አውሮፓውያን አቆጣጠር መስከረም አምስት ቀን 2001 በእንግሊዝ ሀገር ለንደን ከተማ ተወለደ። ቡካዮ የሚለው ስም የወላጆቹ የዘር ሀረግ ከተመዘዘበት ናይጄሪያ የሩባ ቋንቋ የተወሰደ ሲሆን ትርጉሙም ደስታ ከሚል አገላለጽ ጋር ይገናኛል። ቡካዮ ሳካ አሁን ለደረሰበት የእግር ኳስ ደረጃ ግሪንፎርድ በሚባለው ሁለተኛ ደረጃ ትምህርት ቤት የነበረው ቆይታ መሰረት የጣለበት ነው ይባላል። ቡካዮ ሳካ በተማረበት ግሪንፎርድ ትምህርት ትምህርት ቤት አሁንም ድረስ ስራዎቹ ሁሉ የኩራት ምንጭ ናቸው እየተባለ ይነገርለታል። በትምህርት ቤቱ የሚገኙ ተማሪዎችም ሆነ አስተማሪዎች ስለ ቡካዮ ሳካ ሲያወሩ በኩራት ሲሆን አሁንም ድረስ የወሬ ርዕስ ሆኖ እንደቀጠለ ነው ይባላል። እንደውም የሳካ የቀድሞ የሰውነት ማጎልመሻ መምህርና ምክትል አሰልጣኝ ማርክ አርቢ ተማሪዎች አሁንም የቡካዮውን ህይወት በሚገባ ይከታተላሉ ነው የሚሉት። ሁሌም ቢሆን እሱ ጎል ሲያስቆጠር አልያም ለጎል አመቻቹ ሲያቀብል ትምህርት ቤቱ የዋትስአፕ ግሩፕ ላይ ሁሉም ሰው የሚያጋራው እሱን ነው ሲሉ ተናግረዋል። አርሰናል ቡካዮ ሳካን ፍለጋ ወደ ትምህርት ቤቱ የመጣው የሁለተኛ ደረጃ ማጠናቀቂያ ፈተና ከመውሰዱ በፊት ሲሆን በአውሮፓውያኑ 2018 ላይ ትምህርት ቤቱን ሲለቅ በፈተናው አራት ትምህርቶች ላይ ያምጥቷል። ሳካ በትምህርቱም ቀለሜ ነበር። ገና በልጅነቱ በእግር ኳስ ትምህርት ቤቱን ወክሎ በክልላዊና አገራዊ ውድድሮች ላይ ተሳትፏል። በእሱ ምክንያትም ቡድኑ በርካታ ስኬቶችን አግኝቷል። በዚህ ትምህርት ቤት ገና ከመጀመሪያው ሳካ የተለየ ችሎታ እንዳለው ያስታውቅ ነበር የሚሉት አሰልጣኞቹ፣ ሜዳ ላይ የሚያደርገውን እንቅስቃሴ፣ ጨዋታውን የሚመለከትበት መንገድ፣ እንዲሁም የሚወስናቸው ውሳኔዎች በጣም የተለዩና የሚያስገርሙ ነበር ሲሉም ያስታውሳሉ የክንፍ መስመር አጥቂው ቡካዮ ሳካ ከአርሰናል በፊት ግሪንፎርድ ሴልቲክ እና ዋትፎርድ ለሚባሉ የወጣቶች እግር ኳስ ቡድኖች ተጫውቷል የአርሰናል ሄል ኢንድ አካዳሚን በሰባት ዓመቱ የተቀላቀለው ሳካ የእግር ኳስ ሁሉ ነገሩ ቀስ በቀስ እየበሰለ መምጣት ጀመረ ከአስራ ስድስት ዓመት በታች የአርሰናል ቡድን አሰልጣኝ በወቅቱ ቡካዮ ሳካ የሚገርም የመወሰን ብቃት ያለው መቼና እንዴት ኳስ ይዞ ወደፊት እንደሚስፈነጠር ጠንቅቆ የሚያውቅና መልካም ስብና ያለው ነው ሲል ገልጾታል ሳካ 17 ዓመት ሲሞላው ከአርሰናል ጋር ፕሮፌሽናል ውል በመፈረም ወደ 23 ዓመት በታች ቡድን አደገ በዚህም በ2018 መጨረሻ ለዋናው ቡድን ለመጀመሪያ ጊዜ በኤሮፓ ሊግ ውድድር መጫወት ቻለ በመቀጠል ደግሞ ጥር ወር ላይ በእንግሊዝ ፕሪምየር ሊግ ለመጀመሪያ ጊዜ ተሰለፈ ሳካ ለዋናው የአርሰናል ቡድን የመጀመሪያ ጎሉን ያስቆጠረው በ2019 በኤሮፓ ሊግ ጨዋታ ነበር ከዚህ ጊዜ በኋላ በወቅቱ በተለይ የኬራን ቴርኒ እና ሰዓድ ኮላሲናክን ጉ ጉዳት ተከትሎ ሳካ በተከታታይ መሰለፍን ተያያዘው። በ2020 በፕሪምየር ሊጉ እና በኤፍኤ ውድድሮች ጎል ከማግባት ባሻገር በርከት ያሉ ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ቻለ። ይሄኔ ወጣቱ ቡካዮ ሳካ ከፍ ባለ ደረጃ አይን ውስጥ ገባ። በዚህም በአርሰናል ቤት አዲስ ኮንትራት ፈረመ። አሰልጣኝ ሚካኤል አርቴታ ሳካ ልዩ ዋጋ የሚሰጥ ተጫዋች ነው ሲሉ ተናገሩ። በአመቱ ጎሎችን ደጋግሞ አስቆጠረ። የውድድር አመቱ ሶስተኛው የአርሰናል ምርጥ ተጫዋች ለመባልን በቃ ሳይበቃ በ2020 ታህሳስ እንዲሁም 2021 ጥር እና የካቲት ወራት ጎል በማግባትና አመቻችቶ በማቀበል ባሳየው ድንቅ ብቃት በተከታታይ ለሶስት ጊዜ የወሩ ምርጥ ተጫዋች በሚል ተመርጧል። በዚሁ አመት መጋቢት ላይ 50 የፕሪሚየር ሊግ ተሳትፎ በማስመዝገብ በአርሰናል ቤት ሁለተኛው ባለታሪክ ወጣት ተጫዋች ሆኗል። በጠቅላላው በ2021 የውድድር አመት ቡካዮ ሳካ ለአርሰናል በሁሉም ውድድር አይነቶች 46 ጊዜ በመሰለፍ ሰባት ጎሎችን አስቆጥሮ ሰባት ለጎል የሚሆኑ ሶችን አመቻችተው በማቀበል የአርሰናል ምርጡ ተጫዋች ተብሎ ተመርጧል። ቡካዮ ሳካ በ2021/22 የፕሪምየር ሊግ ውድድር ዓመት የአርሰናልን ሁለት ሺኛ ጎል በማስቆጠር ታሪክ አስመዝግቧል። በዚህ የውድድር ዘመን በእንግሊዝ ፕሪምየር ሊግ ለአርሰናል አስር ጎል በማስቆጠር ከኒኮላስ አኔልካ ቀጥሎ ሁለተኛው ወጣት ተጫዋች መሆን ችሏል። በዚህም ለተከታታይ ሁለተኛ ጊዜ የአርሰናል የዓመቱ ምርጥ ተጫዋችነትን አግኝቷል። በዓመቱ አርሰናል ቀደም ባሉት የውድድር ዓመታት ከገባበት ዝቅዝቀት ቀና በማለት አምስተኛ ሆኖ ነበር ያጠናቀቀው። ባለፉት ሁለት ተከታታይ የእንግሊዝ ፕሪሚየር ሊግ የውድድር ዘመናት አርሰናል ለዋንጫው ከሲቲ ጋር አንገት ለአንገት ተናንቆ ሁለት ጊዜም በጋርዲዮላው ቡድን ሲነጠቅ ቡካዮ ሳካ ጎል በማስቆጠር እና አመቻችቶ በማቀበል ድንቅ ብቃት አሳይቷል። ሳካ በሜዳ ላይ ሲታይ አርሰናልን የሚደግፍም ሆነ የማይደግፍን ሁሉ ብድግ ቁጭ ያደርጋል። በማይጠበቅ መልኩ በግራ እያጠፈ መረብ ላይ የሚያሳርፋቸው ጎሎቹ እጅግ ውብ ናቸው። ባለፉት ሁለት ዓመታት ይሄው በሚ እንዲገባ ታይቷል። በ2022/23 የውድድር ዘመን መጀመሪያ ላይ ለአርሰናል 100 ጊዜ በመሰለፍ በታሪክ ከዚህ ደረጃ ላይ የደረሰ ሁለተኛ ወጣት ተጫዋች ለመሆን በቅቷል። በዚህ ውድድር ዘመን ጥር 2/23 ላይ አርሰናል ከ24 በኋላ ተቀናቃኙን ቶትናሃምን ከሜዳው ውጭ ሲያሸንፍ ማርቲን ኦዲጋርድ ያስቆጠራትን የማሸነፊያ ጎል አመቻችቶ ያቀበለው ቡካዮ ሳካ ነበር። በዚሁ ወር አርሰናል ማንቸስተር ዩናይትድን ሲያሸንፍ ሳካ ያስቆጠራት ጎል የወሩ ምር ውስጥ ጎል ተብላ ተመርጣም ነበር። በየጨዋታው እየደመቀ የመጣው ቡካዮ ሳካ በዚሁ ዓመት መጋቢት ወር ላይ ደግሞ የወጣቶች ምርጥ የዓመቱ ተጫዋች ሽልማትን አሸንፏል። በዚያው በተመሳሳይ ጊዜ የአርሰናል ምርጥ የወሩ ተጫዋች ተብሏል። ሳካ እስከ 2027 በአርሰናል የሚያቆየውን ኮንትራት የፈረመውም በዚያው ሰሞን ነበር። ይህን ሁሉ ስኬት ያስመዘገበው ሳካ በ2022-23 የውድድር ዘመን ለፕሪምየር ሊጉ ምርጥ ተጫዋችነት፣ ለፕሪምየር ሊጉ ወጣቶች ምርጥ ተጫዋችነት እና ለሌላም በእጩነት ቀር የሚቀርቡ የዓመቱ ወጣት ተጫዋችነትን ሽልማት አሸንፏል። አርሰናል በዚህ ውድድር ዓመት ሁለተኛ ሆኖ አጠናቋል። በ202223 የውድድር ዓመት ዋንጫውን ለጥቂት የተነጠቀው ሳካ በቀጣዩ ዓመትም ከነ ጥንካሬው ብቅ ብሏል። አርሰናል የ202324 ውድድር ዓመትን ሲጀምር በመጀመሪያ የኖቲንግሃም ፎረስት ጨዋታው አሸናፊ እንዲሆን ያደረገው የሳካ ጎል ነበር። በዚያው የውድድር ዘመን መስከረም ላይ በሻምፒዮንስ ሊግ ጨዋታ አርሰናል ፒኤስቪን ሲያሸንፍ ቡካዮ ሳካ በዚህ የውድድር አይነት የመጀመሪያ ጎሉን አስቆጠረ። የሳካ አንጸባራቂ ጉዞም ቀጠለ። ሳካ ለመጀመሪያ ጊዜ የአርሰናል አምበል ሆኖ ወደ ጨዋታ የገባውም በዚህ ውድድር ዓመት ነበር። ይሄውም አርሰናል በጥቅምት ወር ሸፊልድ ዩናይትድን አምስት ለዜሮ ባሸነፈበት የፕሪምየር ሊግ ጨዋታ ነው። በታህሳስ ወር ደግሞ አርሰናል ሉተንታውንን አራት ለሶስት ሲያሸነፍ ሳካ ለሁለት መቶኛ ጊዜ መሰለፉ ነበር። ይህም በወጣትነቱ ከዚህ ደረጃ ላይ የደረሰ አራተኛው የአርሰናል ተጫዋች አድርጎታል። በዚያው የውድድር ዓመት የካቲት ላይ አርሰናል ዌስት ሀምን ስድስት ለዜሮ ካሸነፈ በኋላ ሳካ በወጣትነት እድሜው 50 ጎል በማለፍ በፕሪምየር ሊጉ የሚጀመረው ተጫዋች መሆን ችሏል። በውድድር አመቱ የሳካ ድምቀት የቀጠለ ቢሆንም አርሰናል ዋንጫውን ለጥቂት ተነጥቆ ሁለተኛ ሆኖ አጠናቋል። በተያዘው የ2425 የውድድር አመት ደግሞ አርሰናልም ሳካም ዋንጫ ያነሳሉ ተብለው ከፍ ያለ ግምት አግኝተው ነበር። በውድድር አመቱ የሳካ አጀማመር ዓለምን አስገርሞ ነበርም ይባላል ጎል በማግባት በተለይም አመቻችቶ ማቀበልን ከፍ አድርጎ ሰቅሎት እያለ ጉዳት አጋጥሞት ለወራት ከሜዳ ርቋል። በተለይ ለጎል የሚሆኑ ኳሶችን አመሻሽቶ በማቀበል ዘንድሮ ሪከርዶችን ይሰባብራል የሚል ቅድመ ግምት ተሰጥቶት ነበር። የሆነ ሆኖ ከጉዳት መልስ የሳካ ምትሃተኛ እግሮች በአርሰናል ቤት ይጠበቃሉ። ቡካዮ ሳካ በአርሰናል ካሳየው ድንቅ ብቃቱ ባሻገር ለእንግሊዝ ብሔራዊ ቡድንም ቋሚ ተጋዳሚ ሰው ሆኗል። ሳካ ከ16 ዓመት በታች የእንግሊዝ ብሔራዊ ቡድን ላይ ስድስት ጊዜ ተሰልፎ አንድ ጎል አስቆጥሯል ተጠቅሷል ከ17 ዓመት በታች የእንግሊዝ ብሔራዊ ቡድን ላይ ደግሞ ዘጠኝ ጊዜ ተሰልፎ አንድ ጎል አስቆጥሯል። ቡካዮ ሳካ ከ18 ዓመት በታች የእንግሊዝ ብሔራዊ ቡድን ላይም አምስት ጊዜ ተሰልፎ አንድ ጎል አስቆጥሯል። ሳካ በ2018 19 ከ19 ዓመት በታች የእንግሊዝ ብሔራዊ ቡድን ላይ ደግሞ አስር ጊዜ ተሰልፎ አራት ጎል ማስቆጠር ቻለ። በዚህ ሁሉ ጊዜ ሳካ ከጨዋታ ወደ ጨዋታ እየበሰለና እየጣፈጠ ወደ ዋናው ቡድን እየተንደረደረ መጣ። በ2021 21 አመት በታች የእንግሊዝ ብሔራዊ ቡድን እየተሰለፈ ከተጫወተ በኋላ በዚያው አመት ለዋና ቡድን ተጠራ። በመጀመሪያ ጨዋታውም ዌልስን አሸነፈ። ከዚህ ጊዜ ጀምሮ የብሔራዊ ቡድኑ ቋሚ ተሰላፊ መሆን ቻለ። በየጨዋታው እየደመቀ የጨዋታዎች ምርጥ ተጫዋችነትን ደጋግሞ አገኘ። በ2022 መስከረም ላይ የእንግሊዝ ብሔራዊ ቡድን ምርጥ ተጫዋች ተብሎ ተመረጠ። ይህ በ2021 የውድድር ዓመት ላሳየው ብቃት ነበር። በዚህም ይህን ክብር ያገኘ የአርሰናል የመጀመሪያው ተጫዋች ለመሆን በቃ። ሳካ በ2022 በኳታሩ ዓለም ዋንጫ እንግሊዝን ከወከሉ ተጫዋቾች አንዱ ነበር። በዓለም ዋንጫው ጎሎችን ማስቆጠር ችሏል። ሳካ ሲቀጥል በ2023 ላይ በአውሮፓ ዋንጫ ማጣሪያ ሀገሩ እንግሊዝ ሰሜን መቄዶንያን 7 ለ0 ስታሸንፍ ሀትሪክ ሰርቷል። አስገራሚ ጉዞ ላይ ያለው ሳካ በዚያው ዓመት ለሁለተኛ ጊዜ የእንግሊዝ ብሔራዊ ቡድን ምርጥ ተጫዋችነትን ክብር አገኘ። ይህ በ2022-23 ውድድር ዓመት ለሀገሩ አስር ጊዜ ተሰልፎ ሰባት ግብ በማስቆጠሩ ነበር። ሳካ በ2024 የአውሮፓ ዋንጫም ደማቅ ተሳትፎ ነበረው። ጥቁሩ አልማዝ ቡካዮ ሳካ በአርሰናል ቤትም ይሁን በእንግሊዝ ብሔራዊ ቡድን ደማቅ ጊዜን እያሳለፈ ነው። እንደ ዕድል ሆኖ ግን እስካሁን ትልቅ ዋንጫን መሳም አልቻለም። እነ ቴሪ ሄነሪ እና አሌክሲስ ሳንቼዝን እያደነቀ እንዳደረገ የሚናገረው ሳካ በቀጣይ ብዙ ታሪክ ይሰራል ተብሎ ይታመናል። የክርስትና እምነት ተከታዩ ቡካዮ ሳካ መጽሐፍ ቅዱስን በየዕለቱ ማንበብ የህይወቱ አንድ አካል ነው። መጽሐፍ ቅዱስ ማንበብ ሰው አድርጎኛል የሚለው ሳካ ይኸውም ከአባቱ እንደተሰጠው ጠቅሷል። ወላጅ አባቱ ከእግር ኳስ እስከ መንፈሳዊ ህይወቱ ከጎኑ ስለመሆኑም ደጋግሞ ተናግሯል። ቡካዮ ሳካ ከልጅነቱ ጀምሮ ያልተለየው ነገር ቢኖር ለስኬት ያለው ከፍተኛ ፍላጎት ነው ይባላል። በአርሰናልና በእንግሊዝ ብሔራዊ ቡድን በሚያደርጋቸው ጨዋታዎች ተቀናቃኞችን የሚሸውድበትና የማይገመቱ ውሳኔዎቹ ሁሌም ልዩ ያደርጉታል። ከ18 ዓመት በታች የቀድሞ የእንግሊዝ ብሔራዊ ቡድን አሰልጣኙ ኒል ዲውስኒፕ ሳካ በጣም ዝምተኛ፣ ሁሉንም ሰው የሚያከብር እና በጣም ጥሩ አድማጭ እንዲሁም ሰዎችን ለማስደሰት የሚጥርና በሁሉም ነገር ምርጥ መሆን የሚፈልግ አይነት ሰው ነው ይላል። ቡካዮ ሳካ ከኳስ ጋርም ሆነ ያለ ኳስ ሩጫው በጣም ያምራል፣ ተጫዋቾቹንም በቀላሉ ማለፍ ይችላል። ከተከላካዮች ጋር አንድ ለአንድ ሲገናኝም ኳሷን የሚገፋበት መንገድ ይለያል። ግብ ማስቆጠርም አይከብደውም። ይህ ድንቅ የእግር ኳስ ጥበበኛ በሁለቱም እግሮቹ መጫወት ይችላል። አጫዋወቱን ማጥቃት ላይ የተመሰረተ ነው። ተጫዋቾቹን በቀላሉ የማለፍ ግብ የማስቆጠርና ለግብ የሚሆኑ ኳሶችን አመቻችቶ ማቀበል ላይ አስገራሚ የሆነ ችሎታ አለው። የሚያስገርመውም ደግሞ እነዚህን ነገሮች የሚያደርገው ብዙም ሳይጨንቅ ነው ይላሉ የእግር ኳስ ተንታኞች። ገና የሰባትና የስምንት ዓመት ሕፃን እያለ እንኳን የእግር ኳስ ችሎታውን አለማስተዋል አይቻልም ነበር ይሉታል። ይህ አይነት ችሎታ በትምህርት የሚገኝ አይደለም ሲሉም ስፖርት ሰዎች ይገልጹታል። የስነ ልቦና ጥንካሬና አካላዊ ብቃት ያልተለየው ሳካ ሁሌም የመጀመሪያው ሀሳቡ ወደፊት መሄድ ነው። በርካታ ተጫዋቾች ይህ ችሎታ የላቸውም ይሉታል። እንደ ቡካዮ ሳካ አይነት በራስ መተማመን ያለው ተጫዋች እንኳን ማንም ሊያስቆሙ አይችልም። በእግሩ ብቻ ሳይሆን በጭንቅላቱም ይጫወታል። እንዲህ አይነት ችሎታ አብሮህ ይወለዳል እንጂ በልምድ ወይም በትምህርት አይመጣም ይባልለታል። ምናልባት በትምህርትና በልምድ ችሎታው ሊዳብር ይችል ይሆናል እንጂ ውስጡ ያለው ብቃት ግን አብሮት የተወለደ ነው ነው ባይናቸው የስፖርት ተንታኞች፣ ሳካ ገና በልጅነቱ ቢያንጸባርቅም